ባሳለፍነው ሳምንት ብዙ ዝግቦችን ሲያስተናግድ የነበረው የገነነ መኩሪያ አሟሟት እንደገና አነጋጋሪነቱ ቀጥሎ ሰንብቷል። ለመሆኑ ከሰሞኑ እንደ አዲስ እየወጡ ያሉ መረጃዎች ምንጫቸው ምን ይሆን? ጋዜጠኛውንስ ማንገደለው በውኑ እንደተባለው ራሱን አጥፍቶ ይሆን? እንደምን አላችሁ? የምንወዳችሁና የምናከብራችሁ የዩትዩብ ቻናላችን ቤተሰቦች ቻናላችን አቤ ስታር፣ አስተማሪ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩትዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳይረሳ። ስለ ገነነ ሊብሮ ሞት በሰዓቱም የሚያወዛግቡ ነገሮች ነበሩበት። የተለያዩ ጥያቄዎችም ሲነሱ ሲንሸራሸሩም ነበር። አንድ ከሰባ ኪሎ በላይ የሚመዝን ሰው ለዚያውም አንድ እግሩን በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቋ አጠፋ ሲባል ለማመን የሚከብድ ነገር አለው። በሰዓቱ በዚህ አወዛጋቢ ራሱን አጠፋ ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የእሱም ሞት እየተረሳ መጥቶ ነበር። ሰሞኑን ግን በዚህ በገነነ ሞት ዙሪያ አርያ ተስፋ ማርያም በሚገርም ሁኔታ ተከታታይ ቪዲዮዎችን ዩቲዩብ ላይ እየለቀቀ ነበረ። ጥያቄዎችን እያነሳ እየሞገተም ሰንብቷል። ጉዳዩን ለማጥራትም እየለፋ እየታተረ ይገኛል። በመጀመሪያ የገነነ መኩሪያ ሊብሮን ወንድም፣ በመቀጠል ደግሞ ጋዜጠኛ ሰይድ ኪያሬን እንግዳ አድርጎ በማቅረብ ስለ ገነነ ሞት እስከ ዛሬ ያልተሰሙ የሚያስገርሙና የሚያስደነግጡ መረጃዎችን እያወጣ ለህዝብ እያደረሰ ይገኛል። በተለይ ጋዜጠኛ ሰይድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረውን አንድ ባንድ አብራርቶ ለህዝብ አጋርቷል። ሲቀጥልም ሰይድ ኪያር የራሱን ስህተት በማመን በገነነ ሞት እንዴት እሱን ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩ አብራርቶ ሲተርክም ነበረ። በአርአያ ተስፋ ማርያም ለተጠየቁት ጥያቄ የገነነ ወንድምም ሆነ ስይድ ኪያር፣ በእርግጠኝነት አንድ ነገር መልሰዋል። ይኸውም በፍጹም ገነነ መኩሪያ ወይም ሊብሮ ራሱን አጥፍቷል ብለው እንደማያምኑ አስረግጠው ተናግረዋል። አርአያ ገነነ ከመሞቱ በፊት አንድ ጓደኛው ከውጭ ደውሎለት ከወራው በኋላ ስልኩን ባለመዝጋቱ ገነነ ከያዘው ክፍል ውስጥ በጥያቄ የሚያጣድፉት ሰዎች እንደነበረ መስማቱን ገልጿል። ይህ ሁሉ ይሁን እንጂ ብቻ አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜ የደረሰበት ሰዓት ላይ ያለን ይመስለናል። የተለያዩ ጥያቄዎች መነሳትም ጀምረዋል። ያን የመሰለ የስፖርት ጋዜጠኛ፣ ያን የመሰለ ጨዋታና ታሪክ አዋቂ፣ ያን የመሰለ ጸሐፊ፣ የሕይወቱ መጨረሻ አካባቢ የነበረበት ሁኔታ በእጅጉ የሚያሳዝን ነበር። ተስፋ መቁረጥ ውስጥ ገብቶ ከቤቱ ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ ያበሳጫል፣ ያናድዳልም። ከምንም በላይ ደግሞ የሚያመው ባልተረጋገጠበት ሁኔታ ራሱን አጥፍቷል መባሉ ነበረ። በሚከተለው የኦርቶዶክስ ሃይማኖት ስርዓት ጭምር ራሱን ያጠፋ ሰው ፍትሃት ስለሌለው በዚህ የተነሳ ፍትሃት ሳይደረግ ቀብሩ መፈጸሙም ብዙዎችን አሳዝኗል። ስለ ተከታተላችሁ ከልብ እናመሰግናለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጎ፣ ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።